ግን ማንም ቢመጣ ማንም ቢሄድ አይደንቀኝም። ምክንያቱ እራሴን የቻልኩ ሰው ነኝ። ህዝብ አለኝ፣ ህዝብ ህዝብ አለኝ። ያ ማለት ደግሞ እዩት፣ ከምንም በላይ ያ ሀብት ነው፣ ሰውን በፍቅር መያዝ። ስለዚህ እዚህ ያለ ሴት ሁሉ ማዳም ቤት ያለ ሴት ሁሉ አረብ ሀገር ያለ ሴት ሁሉ አሁን አሁን አሁን ደውልሻለሁ እንደፈለጣ ወደ አልጋ ከመሄድ ክፈት እስቲ ጉረኛ ያልሆነ ሲወጣና መኪና ይንዳ፣ መኪና ስነዱ መኪና ብርቅ ነው፣ እንደ ማሪ ብርቅ ነው፣ ውድ ብርቅ ነው፣ ብርቅ ነው። ሱቅ ስከፍቶ ሱቅ ብርቅ ነው፣ ብርቅ ነው። ብርቅ ነው ውዴ፣ ብርቅ ነው። ላባችንን ጠብ አድርገን በቂጣችን እንትን እስከሚቆረቆር ሰርተን ብርቅ ነው፣ ብርቅ ነው ውዴ፣ ለእኛ ላለብ አገር ልጆች አሁ ብርቅ ነው። እየተሻሻልን ነው፣ እየተለወጥን ነው፣ እየተለወጥን ነው። እግዚአብሔር ይመስገን። በቃ ይኸው ወዲያ አባውን ብቅል ያወጣውል። ነገርኩሽ ብላክ ሊያሸማቀቁን ይሞክራሉ ጋይስ ሊያሸማቀቁን፣ መቤት ሊያሸማቀቁን። በተለይ ሴት ስንሆንማ በቃ ሊያሸማቀቁ። ወንድ ቢሆን አሁን ቂጥሽን ከፍተሽ ትገቢ ነበረ። ቴ ዳይመንድዬ፣ እኔ ይመቤት፣ ሳሪ ባልሽ የለም የለም፣ ውዴ። ዛሬ እንደ ልቢ ማውራው ባልሽ ስለሌለ፣ ያለበለዚያ ከቂት ከቂት እያለ ታይ ታይ እያለ አያስወራኝም። ማሪ፣ የለም እንደፈለኩ ጧት ጀምሬ ለከፍኳችሁ። በቃ አለው አለው፣ ይሄው በቃ የሚገባኝ ሽጫለው። አሁን ወደ ሌላ ነገር ነው። የለም ማሪ እሱ ካለማ እንዴት አውራለሁ? አላውራም። መተንፈስ አልችል አልችልም እኮ ውዴ፣ ስድስት ኪሎ ቀነስኩኝ፣ ሰባት ነው እንጂ የቀነስኩት። አላውራም እኮ ከኋላ ይመጣል፣ ከፊት ይመጣል፣ ገስት ይገባል፣ እንደዚህ ጆይን ይላል፣ ያይኛል፣ ይወጣል፣ ይወርዳል። እንዴ ብዬ ማለት አሁን ተቀርጾ ነው የሚያየው ውዴ። አይ ተቀርጾ ሲያይ ምንድን ነው? ምንም አልችልም አዎ ቢኖር ይሻላል። አዎ ማሪ ስግጥ ብዬ ነው ምሰራ ቢኖር ይሻላል። ዳይመንድ እያ የለም ሴትዮዋ እየደበደበቻት አሁን ልጅቷ ጭንቅላቷ ላይ ነጭ አስገቢ፣ በማርያም ሴትዮዋ እየደበደበቻት ከሆነ ዘጠኝ ዘጠና ዘጠኝ እኔ ቤት ሳይሆን ማሪ ደውይ፣ ፖሊስ ጣቢያ ደውይ፣ ደውይ ውዴ፣ ደውይ ታሜ ሰብ በስንቱ የተጠመደ ነው ወንድሜ፣ ወንድሜ፣ ወንድሜ፣ ወንድሜ፣ ወንድሜ ላስገባ፣ እስቲ ናግባ። ሞቲቬሽን፣ ሞቲቬሽን አነቃቂ ንግግር እንዴ! አሁን እኮ ለወደፊት አንቺ እንደውም የቲክታክ የሴቶች አምባሳደር ትሁን የሚል የሆነ ፔቲሽን ልናሰባስብ ነውና ለምርጫው እንዳትወርቂ ጸባይሽን አሳምሬ። ተጣላሻቸው ካሉ ይቅርታ። አረ ወንድሜ ጸብ የለም፣ ሰሞኑን እየተጣላሁ አይደለም። ትቻለሁ ጸብ ምናምን ትቻለሁ። ተውኩ እኮ አምባሳደር እናደርጋለን አሉ። ጆሮ ለባለቤቱ ባዳ ነው አሉ። እንዴ ማሪ ኖ ተሙ ነበር። አውቆ ለካ ለራሱ ስጋቤ ልክፍት ነው። አንቺን የሴቶች አምባሳደር እያለ እሱ እኮ በኳስ ነው። አይ በቲክቶክ፣ በቲክቶክ ነች አለች ዳይመን። በቲክቶክ አምባሳደር አሉ አይ፣ ይ- እንደው ጥርጣሬ ነው ማለት ሳስበው ሳስበው የምናደርግሽ ይመስለኛልና፣ ጆሮ ለባለቤት ባዳ ነው ያልሽው። አቤት አንቺ ትረትና ምሳሌ አንቺ ጋ እኮ በቃ። አረ በእናትህ ደግሞ ለተረት አማራ ተወው እንጂ ወንድሜ። እኔ እኮ እየተወኩት ነው እንጂ ስንት ነገር መሰለው ትውት እያለ